ኢትዮጵያ በምግብ ራስን ለመቻል ከምታከናውናቸው ስራዎች መካከል አንዱ ነው የሌማት ትሩፋት። በዚህ መርሃ ግብር በተለይ በእንስሳት ተዋጽኦ ላይ ትኩረት ተደርጎ እየተሰራም ይገኛል። የሀዋሳ ከተማ አስተዳደር እንስሳት ሀብት ልማት መምሪያ የሩብ ዓመት የስራ እቅድ አፈጻጸም የሲንክሮናይዜሽንና ና የክትባት ንቅናቄ መድረክንም አካሂዷል። በመድረኩ የተገኙት የመምሪያው ኃላፊ አቶ ገነነ ገላሳ እንደ ሀዋሳ ከተማ አስተዳደር አምስት ዋና ዋና ዘርፎች ላይ በትኩረት እየተሰራ መሆኑን በመጠቆም የእንስሳት ዝርያን በማሻሻልና ጤንነታቸው ሥራቸውን በመጠበቅ ምርታማነትን ለማሳደግ በትኩረት እየተሰራ ነው ብለዋል አምስት ዋና ዋና ፓኬጆች ነው ያለው በወተት ሀብት ልማት በዶሮ በንብ ባህርና በቀይ ስጋ ፓኬጆች ነው የሚሰሩት ከዚህ በተጨማሪ ከነዚህ የማይለያዩ የእንስሳት መኖና በእንስሳት ጤና ላይ ልዩ ትኩረት ተሰጥቶ የሚሰራበት ሁኔታ ነው ያለው ኃላፊው። በመጀመሪያው ሩብ ዓመት የነበሩ መልካም ጎኖችን አጠናክሮ ለማስቀጠልና ክፍተቶችንም ለማረም መድረኩ ጉልህ ድርሻ ይኖረዋል ብለዋል። በሶስት ወል ላይ የተሰራውን እሱን ገምግመናል። ከዚህ የተሻለ አፈጻጸምም ያስመዘገቡ ክፍለ ከተሞችን ደረጃቸውንም ያወጣንበት ሁኔታ ነው ያለው። ወደኋላ የቀሩትን በዚህ በሁለተኛ ሩብ ዓመት ላይ ቀሪውን እቅዳቸውን አካክሶ የግድ መፈጸም ስላለባቸው በዚህ ላይም ልዩ ትኩረት ሰጥተን አቅጣጫ ያስቀመጥንበት ሁኔታ ነው ያለው። እንደ ሲዳማ ክልል ስምንት ኢኒሽቲቭ እና ስልሳ ስምንት መርሃ ግብር ተቀርጾ የክልሉን አርሶ አደር ህይወት ለማሻሻል የተሰራው ስራ የተሻለ ውጤት አስገኝቷል ያሉት ደግሞ የሀዋሳ ከተማ አስተዳደር ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ማራዶና ዘለቀ ናቸው። ጠባብ መሬት ደግሞ ውጤታማ ስራ መስራት የሚቻልባቸው ዘርፎች አንዱ የእንስሳት ዘርፍ ነው ተብሎ ይታሰባል። በዚህ መነሻ ክልሉም ራሱ ወደ ስምንት ኢኒሼቲቮችና ስልሳ ስምንት ፓኬጆችን ቀርጾ አጠቃላይ ክልሉን ነዋሪዎች ገቢን ከማሻሻል አንጻር በምግብ ራስን ከመቻል አንጻር እነዚህ ኢኒሸቲቮች እና ፓኬጆች በጣም ጠቀሜታ እንዳላቸው ነው እንደ ክልል ታየው ማለት ነው። የዝርያ ማሻሻያና የክትባት ዘመቻም በቀጣይ በትኩረት ይሰራልም ብለዋል። ብዙ ሰዎች ህይወታቸው ተቀይሮ አይተናል። ወደ ገጠሩም ወደ ቱላ ስንሄድ በማህበር የተደራጁ ወጣቶችም በዶሮ እርባታ በከብት እርባታ ተደራጅቶ ህይወታቸውን እየቀየሩ ነው ያሉት። እንደገና ደግሞ የገበያ ትስስርም ጭምር እየተፈጠረ ነው ያለው። በቀጣይ ደግሞ የእንስሳት ዝርያ ከማሻሻል አንጻር ያሉ አማራጮችን በመጠቀም የሲንክሮናይዜሽን ስራ በሚገባ አጠናክረን እንደሚንሰራና ና በቀጣይ ጊዜ ይሄ ትኩረት ማግኘት እንዳለበት የእንስሳት ጤናንም ከመጠበቅ አንጻር የክትባት ተደራሽነትን እና የመድኃኒት አጠቃላይ የህክምናውንም ጨምሮ የመድኃኒት አቅርቦቱም በተሻለ ደረጃ እንዲሄድ በደንብ የተግባባንበትን ከመርሃ ግብሩ ተሳታፊዎች መካከል የአዲስ ከተማ ክፍለ ከተማ ዋና አስተዳዳሪ ሙሉጌታ ሹራና የሀዋላ ቱላ ክፍለ ከተማ እንስሳት ሀብት ልማት ጽህፈት ቤት ኃላፊ አቶ ዮናስ ዮሴፍ መድኮ በእንስሳት ዘርፍ እያከናወንን ያለውን ተግባር አጠናክረን እንድንቀጥል አቅም የሚፈጥር ነው ብለዋል። በሲንክሮናይዜሽን የሚሰራው እንስሳ ዝርያ ማሻሻል ስራ አለ። ያንን በንቅናቄ እስከታች ድረስ ህብረሰቡ ግንዛቤ ፈጥሮ እዚህ ሁሉም የጋራ ግንዛቤ ኖሮት ታች ወርደን አርሶ አደሩን ለመደገፍም ትልቅ አቅም ይፈጥረናል ብዬ ነው ማስበው። የዛሬው መድረክን በዶሮም እርባታ፣ በከብት እርባታም ከዛም አልፎ ደግሞ እንደኛ ክፍለ ከተማ ላይ ለየት ባለ መልኩ የመንደር የመፍጠር ስራ ላይ ከከብትና ከዶሮ እርባታ በተለየ ደግሞ የፍየልና የበግ እርባታ ላይም ኩታ ገጠም በሆነ መልኩ የሚሰራበት ስራዎች እንዳሉ ነው እና ይሄንን ደግሞ ይበልጥ የሚያነሳሳና የሚያነቃቃ መድረክ ነው የዛሬው ብዬ ነው የምወስደው።